ውድ በጌታ የተወደዳችሁ ወገኖች፣ በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ለዚህ ለሰላሳ ቀን የጾም የጸሎት ፕሮግራማችን መጣችሁ ምላችሁ እህታችሁ ውብገነት ነኝ፣ ከኤድምንተን ካናዳ። ዛሬ በቀን አስራ ሰባት የምንመለከተው ስለ ልብ፣ ያልተከፋፈለ ልብ ስጠኝ የሚለውን ነው። የመግቢያ መግቢያ ጥቅስ አድርጌ የወሰድኩት መዝሙር 86 ቁጥር 11 ነው። በጌታ ስም አነባዋለሁ። እግዚአብሔር ሆይ መንገድህን አስተምረኝ በእውነትህም እሄዳለሁ ስምህን እፈራ ዘንድ ያልተከፋፈለ ልብ ስጠኝ ይላል ሃሌሉያ የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ልንጸልያቸው ከሚገባቸው ጸሎት ከሚገባን ጸሎት መካከል አንደኛው እንዲህ የሚል ነው አሁን ያነበብኩትን ነው እግዚአብሔር ሆይ መንገድህን አስተምረኝ በእውነትህም እሄዳለሁ ስምህን እፈራ ዘንድ ያልተከፋፈለ ልብ ስጠኝ ይላል። የሚሰማ ልብ ስጠኝ ብለን በመጸለይ ለመስማትና ለመታዘዝ ከተዘጋጀን በኋላ በእርግጥም እግዚአብሔር ሆይ መንገድህን አስተምረኝ በእውነትም እሄዳለሁ ብለን ልንጸልይ እንችላለን። እርሱም እንዲህ የሚል ምላሽ ይሰጠናል። በመዝሙር ሰላሳ ሁለት ስምንት ላይ አስተምርሃለሁ፣ በምትሄድበትን መንገድ እመርሃለሁ፣ እመክርሃለሁ፣ በዓይኔ የምከታተልሃለሁ ይላል። በሌላው ትራንስሌሽን ወይም በሌላው ደግሞ ትርጉም ምን ይላል? አስተምርሃለው የምትሄድበትን መንገድ አሳይሃለሁ በአይኔም ደግሞ እመርሃለሁ ይላል። ሀሌሉያ። ታዲያ አምላካችን ባስተማረንና ልንሄድበት በሚገባን ትክክለኛው መንገድ መጓዝ እንችል ዘንድ ደግሞ እንዲህ ብለን ልንጸልይ ይገባል። ስምህን እፈራ ዘንድ ያልተከፋፈለ ልብ ስጠኝ ወይንም ልቤን አንድ አድርግልኝ ይላል። እስራኤላውያን በእግዚአብሔር ተአምራዊ ጉብኝት ከግብፅ የባርነት ቀንበር ነጻ ከወጡ በኋላ እርሱ ለአባቶቻቸው ሊያወርስ ቃል ወደ ገባው ምድር ሊያስገባቸው በሙሴ መሪነት መንገዱን ጀመሩ። ይሁን እንጂ ያ የአርባው ቀን መንገድ አርባ ዓመት ወሰዳቸው። ከዚያም በላይ ከግብፅ የወጣው ትውልድ ሁሉ የተስፋውን ፍጻሜ ሳያ በምድረ በዳ ቀረ ተቀበረ። ለምን ያልን እንደሆነ መልሱ አንድ ነው። ምንም እንኳን አካላቸው ከግብፅ ቢወጣም ግብፅ ግን ከልባቸው ውስጥ አልወጣቸው ነበር። ከዚህ የተነሳ ልባቸው ሁል ጊዜ የተከፈለ ነበረ። ገና ግብፅን ለቀው በወጡ በሁለተኛው ወር አጋማሽ ላይ እንዲህ በማለት ነበር በሙሴ ላይ ያግረመረሙት ዘጸአት ፲፮፥፫ ላይ በስጋ መቀቀያው ምንቸት ዙሪያ ተቀምጠን የፈለግነውን ያህል ምግብ መመገብ በምንችልበት በግብፅ ሳለን፣ ምን ነው በእግዚአብሔር እጅ ሞተን ባረፍ ነው ኖሮ። እናንተ ግን ይህ ሁሉ ጉባኤ በራብ እንዲያልቅ ወደዚህ ምድረ በዳ አመጣችሁን፣ አሉ። አሁንም ትንሽ ቆይተው ውሃ ሲጠማቸው ደግሞ እንዲህ አሉ፣ እኛና ልጆቻችን እንዲሁ ከብቶቻችን በውሃ ጥም እናልቅ ዘንድ ከግብፅ ለምን አወጣህን? ዘጸአት 17፥3 ከሰማይ ይወርድላቸው የነበረው መና በሰለቻቸው ጊዜ ደግሞ በግብፅ ያለ ምንም ዋጋ የበላ ነው አሳ፣ እንዲሁም ዱባው፣ በጢሁ፣ ኩራቱ፣ ነጭ ሽንኩርቱ ትዝ ይለናል አሉ። እንዲያውም ለምን ከግብፅ ወጣን በማለት አለቀሱ ይላል ዘሁልቅ 18 20 ላይ። በመጨረሻ እንዲህ ብለው አረፉት ዘሁልቅ 144 ላይ እርስ በእርሳቸውም አለቃ መርጠን ወደ ግብፅ እንመለስ ተባባሉ። በእርግጥም አካላቸው ከግብፅ ይውጣ እንጂ ግብፅን በልባቸው ተሸክመውት ነበር የወጡት። ልባቸው የተከፋፈለ ነበረ። በፍጹም ልባቸው አምላካቸውን መከተል አቃታቸው። እኛም ዛሬ በግብፅ የምትመስለውን የዓለምን ፍቅር በልባችን እንዳናስተናግድ፣ በተከፋፈለ ልብ የውድቀት ሰለባ እንዳንሆን ከእስራኤላውያን ተምረን ስምህን እፈራ ዘንድ ያልተከፋፈለ ልብ ስጠኝ ብለን ልንጸልይ ይገባል። ሃሌሉያ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አባት ወይ ደግሞ እኛም እንደ እስራኤላውያን በልባችን ከፍለን ስፍራ የሰጠነው የዓለም ፍቅር ካንተ የሚለየን ማንኛውንም ነገር ቢኖር ዛሬ ከልባችን እንድታወጣለን ለአንተ ብቻ በሙላት እንድንገዛ አቤቱ ያልተከፋፈለ ልብ እንድትሰጠን በክርስቶስ የሱስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን በክርስቶስ የሱስ ስም አሜን። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።